የሚል ድምፅ ሰማሁ። ስለዚህ ይህንን መልእክት የምትሰሙ በዓለም ዙሪያ ያላችሁ ሁላችሁ በዚህ ጊዜ ስለ ሀገራችን ኢትዮጵያ ነቅተን ተነስተን የጨለመውን ዓለም አዋጅ እያፈረስን የክፉን ምክር እየሻርን አጥብቀን እንጸልይ። የእግዚአብሔር ቃል ሲናገር ናሆም ሁለት አንድ ላይ እንደዚህ ይላል የሚቀጠቅጥ በአንተ ላይ ወጥቷል። ምሽግህን ጠብቅ፣ መንገድህንም ሰልል፣ ወገብህንም አጽና ኃይልንም እጅግ አበርታ ይላል። ስለዚህ እንንቃ፣ እንነሳ። በጠላት እቅድ ላይ፣ በጨለማው ዓለም አዋጅ ላይ፣ በክፎች ወጥመር ላይ የእግዚአብሔርን የስሙን ኃይል ይዘን እንውጣ። እግዚአብሔር አምላክ የክፉን ስራ ያከሽፋል፣ የክፉንም እቅድ ያበላሻል። ሁላችንም በዚህ መልእክት አጥብቀን እንጸልይ እግዚአብሔር ሆይ ስለዚህ ጊዜ እጅግ አድርገን እናመሰግንሃለን አንተ ሁል ጊዜ መልካም ነህ ሁል ጊዜ የምትናገረን የጠላትን ሐሳብ ልታፈርስ ነው ሁልጊዜ አስቀድመ ምስጢርን የምትገልጥልን የክፉን ወጥመድ ለመስበር ነው ስለምትናገረን ሁልጊዜ ስለምታመጣልን ድምፅ እጅግ አድርገን እናመሰግናለን አሁን በጌታ በኢየሱስ ስም እጸልያለሁ። በምድሪቱ ላይ ጠላት ያቀደው እቅድ፣ በምድራችን ላይ ጠላት ያቀደው ክፉ እቅድ በጌታ በኢየሱስ ስም የፈረሰ ይሁን ከዚህ ሰዓት ጀምሮ። ይህንን መልእክት ከሚከታተሉ ወገኖቼ ጋር እጸልያለሁ። ማንኛውም በሀገራችን ኢትዮጵያ ላይ የታቀደ ክፉ እቅድ፣ የተጠነሰሰ ክፉ ጥንስስ፣ የተቀመረ ክፉ ቀመር በኢየሱስ ስም ይፍረስ ከዚህ ሰዓት ጀምሮ የክፉዎች ምክር የፈረሰ ይሁን። የክፉዎች ክፉ ወጥመድ በኢየሱስ ስም የተሰበረ ይሁን። በምድራችን ላይ በጨለማው ዓለም የታወጀ አዲስ አዋጅ የተሻረ ይሁን። በአዲስ እቅድ፣ በአዲስ ሀሳብ እልቂትን ለማድረግ ድንገት ድንጋጤ ለማድረግ የታቀደ ማንኛውም ክፉ እቅድ በኢየሱስ ስም የፈረሰ ይሁን። ሕዝባችን እንድጠብቅ አገራችንን እንድጠብቅ እጸልያለሁ። እግዚአብሔር መውጣትና መግባትን ይጠብቃል ተብሎ ተጽፏል። ከዚህ ሰዓት ጀምሮ ምድራችንን እንድጠብቅ ትውልዳችንን እንድጠብቅ እጸልያለሁ። የምድሪቱን ሰላም ለማናጋት የምድሪቱን ረፍት ለማናጋት የተመከረ ምክር ይፍረስ ለህዝባችን ምህረት እንድታደረግ ህዝባችን እንድጠብቅ ትውልዳችን እንድጠብቅ በኢየሱስ ስም እንጸልያለን። መውጣት መግባታችን በአንተ እንዲጠበቅ እንጸለያለን። ኃያላኖች በምህረት እንዲጠበቁ እንጸለያለን። እናቶች፣ አባቶች፣ ወጣቶች በምህረት እንዲጠበቁ እንጸለያለን። ክፉን አቅዶ ክፉን መክሮ የተዘጋጀ የጠላት ፕሮግራም ሁሉ የፈረሰ ይሁን በኢየሱስ ስም የፈረሰ ይሁን። ወጥመድ ተሰበረ እኛም አመለጥን ተብሎ ተጽፏል። በስውር በሀገራችን ኢትዮጵያ ላይ የተጠመደ ወጥመድ ይሰበር። በስውር የተቆፈረ ጉርጓድ ይደፈን። ምህረትን ቸርነት ለእኛና ለህዝባችን ይሁን። ከዚህ ሰዓት ጀምሮ ይህ ምክር አይጸናም አይሆንም ተብሎ እንደተጻፈ የጠላት ምክር አይጽና፣ አይሁን፣ አይሳካለት ያንተ ቸርነት በጎነት ከእኛ ጋር ከህዝባችን ጋር ይሁን። ህዝባችን በሰላም ወጥቶ ይግባ። ምድራችን በሰላም ትጠበቅ። ያንተ ምሕረት ቸርነት ለህዝባችን ይሁን፣ ለትውልዳችን ይሁን፣ ለእናት ለአባቶች ይሁን። ምድራችንን በኢየሱስም ለአንተ አሳልፈን ሰጠን፣ ለምሕረት አሳልፈን ሰጠን። ትውልዳችንን ለአንተ አደር አሳልፈን ሰጠን። ምሕረት ይክበበን። ቸርነት ይክበበን፣ በጎነት ይክበበን። ይህ መልእክት ደግሞ የሚሰሙ ሁሉ ከጸጋ ጉልበት ይባረኩ። ይህ መልእክት የሚሰሙ ሁሉ በኃይል ይበርቱ። ሞገስ በነሱ ላይ ሁን፣ ጸጋ በነሱ ላይ ሁን፣ ቸርነትህ በነሱ ላይ ሁን። ይህ መልእክት ለሚሰሙ ሁሉ ትጋት ይጨመርላቸው። ምሕረትህ በቤታቸው ላይ ይግነን። የተዘጋ ደጃቸው ይከፈት። እየባረክ ባርካቸው። እግዚአብሔር ሆይ ስለዚህ ሰዓት እናመሰግናለን። ሁሌም ስለምትናገረን የምትናገረን ልታስመልጠን ነው፣ የምትናገረን የጠላትን እቅድ ልታፈርስ ነው፣ የምትናገረን እኛን ልትሸሽግ ነው ጸሎታችንንም ልትሰማ ነው። እናመሰግንሃለን፣ ሁሉ ላንተ ክብር ይሁን። ተርፎ ያለው ጊዜ የተባረከ ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። እንግዲህ የዘጠና ቀን ጸሎታችን አላለቀም፣ ጸሎታችንም ቀጥሏል። እግዚአብሔር ረድቶን እየበረታን ያለ ነው። ጌታ የተባረከ ይሁን። እናንተም ባላችሁበት በርቱ፣ እንጸልይላችኋለን። እግዚአብሔር በሁሉ አቅጣጫ ያስፋችሁ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ። ሀገራችንን ኢትዮጵያ እግዚአብሔር በሰላም በደስታ በከፍታ ይባርክልን። ተባረኩ። ይህ መልእክት ሌሎችም ሰምተው አብረውን ከኛ ጋር እንዲጸልዩ ሼር አድርጉላቸው። ተባረኩ።